ማለት በልጅነታቸው ጀምሮ ጥምሃ ሲሰለፉ ቃን በጣም ዱዓ ያደርጉ ነበረ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። እስላምን ለማፍረስ ሰዎች ይህን ያህል ይሰራሉ። ድፍር ብለው አይናቸውን በጨዋጥበው እግል የሚባሉት ሸህ እኮ ወይንም ወልይ ለዚህን ያህል ዘመን እኮ ሀልዋ ማለት በሚስጥር የሆነ ቦታ ነው ያሉት አይታወቅም እያሉ ነው ያገለሰብ። ያለበት ሰውየው ምንድን ነው የሚሰራው ሲባል ይሄ ሰውዬ ይተርክለታል። እንግዲህ እሱ ተከታይ ምን ሲል ጢምሃ ሲሰለፉ ጫት ሊቅሙ ሲሰለፉ እንዲህ እንዲህ አይነት ሰው ነበሩ። እንግዲህ ጫት እንደሚታወቀው ከሙስሊሞች ጋር ምንም ግንኙነት የለውም። ከኢስላም ጋር የሚያገናኘው አንድም ነገር የለም። ሙስሊሞች ግን፣ አላዋቂ ሙስሊሞች ይህንን ነገር ከእስልምና ጋር በማስጠጋት ህይወታቸውን ሲያበላሹ ይታያል። ጫት አዑዙ ቢላህ የሚባል ጉዳይ ነው። በአላህ እንጠበቃለን። ከዚህ መርዛም አረንጓዴ ቅጠል ሙስሊሞችንና አገራችንን ካበላሻው ነው የምንለው። አንዳንድ ዑለማ እየመጣ አንተ ጃሂል ኪታባት አትቀራም እንዴ እያለ ሲያመራቸው ጀዘብ ሲሉ ነብዩ መጥተው ጅላኒ መጥተው አይዞ ለወደፊት ሙፍቲ ተቀምጦ አንተን የምትፈቷ የምትፈጠው እያሉ ይመልሷቸው ነበረ። ሁለተኛ ቀጠለና ምን አለ፣ ኪታብ አትቀራም ወይ ሲሉት ሰዎች ጀዘብኩ ይላል። ጀዘብት ማለት ምን ማለት ነው? ይሄ እንዲህ፣ አንዳንድ ሰዎች ወጣ ወጣ ያለ አበድ አበድ ያለ ስራ የሚሰራቸው አሉ አይደለ? ከሰው ተገንጥለው የጫት እንጨት እየለቀሙ በየቦታው የሚዞሩ የሚያወሩት ነገር ማይገባ የእብድ ወሬ የሚያወሩት ሰዎች ሰዎች ለምንድነው እውቀት ማትቀረው የሸሪአ እውቀት ማትማረው? ሲሉት ጀዝብ ያለሁ ይላል። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ደግሞ ለዚህና ለመሳሰሉት ሰዎች ምን መልስ ይሰጧቸዋል? ጠለበቱል ዒልሚ ፈሪደቱን አላ ኩሊ ሙስሊሚ ሙስሊሚን ወሙስሊማ እውቀትን መፈለግ እኮ በእያንዳንዱ ወንድ እና በእያንዳንዱ ሴት ሙስሊም ላይ እኮ ግዴታ ነው አሉ። ሰዎች አሁንም እየመጡ እውቀት አትማርም ወይ ብለው ሲረብሹት ይህን ግለሰብ ግለሰቡን አብድልቃድር ጀይላኔ መጥተው አናገሩት ይላል። አብድልቃድር ጀይላኔ ሲጀምር አይመጡም። ኢራቅ ውስጥ የተቀበሩ ግለሰብ ናቸው። ሰው ደግሞ ከተቀበረ በኋላ የቅያማ ቀን እንጂ የሚወጣው ከቀብሮ አይወጣም። መጥተው ምን አሉት ነው የሚለው ለወደፊት ሙፍቲዎች ተቀምጠው ፈትዋ የሚሰጡ ሰዎች ተቀምጠው አንተነ ፈትዋ የምትሰጠው ብሎት ሄደ። አብሽር አለው። ጥያቄያችን ምን ይሆናል? ያለ እውቀት ፈትዋ መስጠት ይቻላል ወይ ነው? አይቻልም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ግለሰብ አንድ ሶሃባ በሳቸው ዘመን ጭንቅላቱ ይቆስልና ሁለት ግለሰቦችን ይጠይቃቸዋል። ምን ሲል? ጀናባ ሆኜ አድር ያለው ሰውነቴን ልታጠብ ወይ ሲላቸው ታጠባሉት። ፈትዋ ሰጡት ያለ ዕውቀታቸው ውሃ ጭንቅላት ውስጥ ገባና ሞተ። ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሲሰሙ ምን አሉ? ቀተሉሁ ገደሉትን፣ ቃተለሁም ላህ አላ ይጋደላቸዋሉ አሉ። ካላወቁ አይጠይቁም ነበርን አሉ። ይህ ግለሰብ ከየት አምጥቶ ነው ፈትዋ የሚሰጠው? ያለ እውቀቱ ማለት ነው። መጨረሻ ጊዜ የተጀዘብኩኛል አንድ አሊም ደግሞ ሲለቅፈኝ፣ የዚህ ጊዜ የተጀዘብ ጊዜ ነቢያት ሰለላሁ ዐለይሂ ወሰለም መጡና እንግዲህ አንተ እንግዲህ ሙፍቲ ብለህ ተቀምጦ አንተነህ ፈቷን ምትጠየቀ ውስተነምኑ አብሽር አይዟል። ቀጠልና አሁንም ምን አለ ነቢዩ መጥተው አብሽር አሉኝ አለ ኢና ሊላሂ ወኢና ኢለይህ ራጂዑ። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም የትም አይመጡም። ራሳቸው ተናገሩ። መቼ እንደሚመጡ የቅያማ ቀን መጀመሪያ ቀብር ተከፍቶልኝ እምወጣው እኔ ነኝ አሉ። ከዛ ውጭ ከቀብራቸው በፍጹም አይወጡም። አገራችንም ላይ ሰዎች በማሀይምነት ምን ያደርጋሉ? ጥምጣም ሊጠመጥሙ ይችላሉ፣ ግን ማሀይሞች ናቸው። ብድግ ይሉና፣ መርሃባ ነቢይ መርሃባ ነቢዩ እንኳን እንደናመጣችሁ መጣችሁ ይሏቸዋል። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም የትም አይመጡም። እዚህ ጊዜ ምን አልኩኝ አሉ። ጌታዬ እንግዲህ ወደ ቦታዬን አሳየኝ። የቀልቻ ማማረር ቀልቻ ሊሰደብ አስቸገረኝ ስሜን አልኩኝ አሉ። የዚህ ጊዜ ሳፍን የሚባለውን ጅነትን ግልጥ አድርጎ አሳያቸው። ቀጠልና ይሄ ግለሰብ ስለዛ ሰውዬ ሲናገር ምን አለ፣ ጌታዬ እንግዲህ ሰው አላስቀምጥ ብሎኛል፣ ቦታዬን አሳየኝ አለ። አላህ ደግሞ

አላሁ ስብሓንሁ ወታዕላን ማለት ነው። ኢና ሊላሂ ወኢና ኢለህ ራጅውን። እነዚህ ዱርዬዎች ናቸው። እንግዲህ የሃይማኖቱ ጠበቃ ነን የሚሉት ሰው ጀነትን ሲያሳየው አልሐምዱሊላህ ይላል አደለ? ነቢዩ ሰለ ላሁ ዓለ ወሰለም የጀነት አንቀጾች ሲጠቀሱ በደስታ ጌታችንን ጌታዬ ሆይ የጀነት አድርገን ይሉታል። እነዚህ ደፋሮች ደግሞ ምን ይላሉ? አህያ ሰረበት። አህያ ስለሆኑ እኮ ነው። እነዚህ ሰዎች ከአህያ ይባሱ የተረገሙ ሰዎች ስለሆኑ ከአህያ ጋር ግንኙነት አላቸው። አህያ እሰርበት እሺ እናንተ ታዲያ ምን ነው የምትፈልጉት ራሱ ቀጠለና ምን አለ ሰይዲ ሳፊ ማለት የዝን ጊዜ ሳፍን አመጣና እንዲህ አድርጎ ነቢያችን ላይ ቤተ መቅዲስ እንዳመጣላቸው ፍልስጤንን እንዲህ አድርጎ አላህ አመጣና አሳያቸው ይሄ ነው አገር ብሎ ሀገራቸው የተቀምጦ ከልዋ ገብቶ አርባ ዓመት በላይ ከልዋ በመግባት የታወቁ ትልቁ ገታው ሰይዲ ሳፍ ይባላሉ ከልዋ ከገቡ እንግዲህ አርባ ምናምን ዓመታቸውን ከስልሳ ዓመት በላይ አስቆጥረዋል እንዲህ እንዲህ እንዲህ አሉና ሳፍም የሚባል አገር ተሰጣቸው ከዛም እዛ ሆነው

ወላሂ ነው የምላችሁ፣ አንድ ሰው ድፍን 24 ሰዓት ካልተኛ ምን ይሆናል? ይወድቃል አይደለ? በ24 ሰዓት ውስጥ ስንት ሰከንድ እንዳለ ታውቃላችሁ? አንድ ጊዜ ደግሞ ላ ኢላሃ ኢላላህ ማለት ስንት ይፈጃል? ሁለት ሰከንድ ይፈጃል፣ በትንሹ ማለት ነው። ስለዚህ 600 ሺህ እላለሁ ካለ ውሸት ነው። ምክንያቱም በቀን ውስጥ አልተኛም እንኳን ቢባል 24 ሰዓቱን፣ እሺ 86400 ሲካፈል ለሁለት እምትመጣውን አርባ ምናምን ሺ እንጂ ዚክር ሊል የሚችለው እሱንም አይችልም ለምን ለሰላት ማቆም አለበት ለሽንት ቤት ለምግብ ለእንቅልፍ ጊዜ መስጠት አለበት እነዚህ ሰዎች ባህታዊነትን እስልምናችን ላይ ሊቀላቀሉ ነው እየሞከሩ ያሉት አንዱ ግለሰብ ምን ብሎ ነበር በነቢዩ ሰለላሁ አለይሂ ወሰለም ዘመን እኔ መቼም ቢሆን ላልተኛ ድፍለሊቱን አላህን ስገዛበት ላድር አለ ነቢዩ ሰለላሁ አለይሂ ወሰለም ምን አሉ ከኔ ሱና ያፈገፈገ ከኔ አይደለም አሉ። እነዚህ ሰዎች ከእሳቸው ላለመሆን ነው የለይ ተቀንጥረታቸው እንጂ፣ የእሳቸውን ሱና መከተል ቢፈልጉ ኖሮ እሳቸው የሠሩትን ብቻ ይተኙ ነበረ። የሰው ልጅ ደግሞ እንደሚታወቀው ይተኛል። ቀጠለና ቤተሰቦቻቸው ለአሟት የሚጀቡት ምናለ ግለሰብ እኚህ ሰውዬ የሚያደርጉት ዚክር እኮ ለሰው ደግሞ ጀባ የሚሉት ነበር አለና፣ ቀጠለና ምናለ ለአህያም ደግሞ ጀባ የሚሉት አለ አለ። ኢና ሊላሂ ወኢና ኢለይሂ ራጅኡን ለአህያ አሁን ዚክር ጀባ ይባላል። አህያ የሆነ ጭንቅላት ያለው ሰው ካልሆነ በስተቀር ይሄንን የአህያ አስተሳሰብ ኢስላም ውስጥ ለመጨመር የሚሞክረው እንግዲህ በእነሱ ነው ያለ ነው የሚባል ወሬም ሁሉ ጠቅጥቀው። ቀጠለና ምን አለ አርሻ አደባባይ የዘለቁ ወልይ ናቸው አለ። ውሸት። አላሁ ሱብሃነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም ነው ከጅብሪል ጋር በጅብሪል አማካኝነት እንዲያርጉ ያደረጋቸው። ዛሬ ሀገራችን ላይ ስንት ውሸታሞች አሉ። እግል የሚባሉት ሼህ እኮ አርሽ ደርሰው ሰግደው መጥተዋል ይላሉ። ውሸት ነው። ይሄ የሰይጣን ስራ ነው። ሐታ ነቢዩ ሙሐመድን ሰለላሁ አለይሂ ወሰለም ጅብሪል ይዟቸው ሲሄድ ማለት ነው ተጠየቀ። የመጀመሪያው ሰማይ ላይ ሲደርስ ማን አንተ ተባለ። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኛ አለ። ተጠርቷል ወይ? አዎ ተጠርቷል። ተከፈተልን። ሰባቱንም ሰማይ በዚህ መንገድ ወጣን አሉ። ስለዚህ እስላም ላይ መዋሸት ከባድ ያስከፍላል። እንጠንቀቅ። ጌታው ሰይድ በአክላቃቸው ከነብዩ ኮቴ የሚያው ልክ እንደ ሶሃባ ነብዩ አንድ ላይ ቁጭ ብለው እንደሚያናግሯቸው ጌታው ሰይድ ሳፍም ደግሞ ነብዩን በዙሄድ ያነጋግሯቸው ነበር። ዙሄድ እንደ ሰው ተመስሎ ከነብዩ ጋር ዙሄድ ነበር ጨዋታቸው። ይጠይቋቸው ነበረ፣ ይመልሱላቸው ነበረ። ነብዩ የሚባል እሷ ከመሻይኮቻችን ሰምተናል። አስረኛ ነብዩን በአካል ያናገሩ ነበሩ አለ። ውሸት ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ከሞቱ በኋላ ወጥተው ያናገሩት አንድም ግለሰብ የለም። ከሞቱ በኋላ ወጥተው በአካል እሳቸው ማንንም አላናገሩም። እነዚህ ሰዎች ቅጥፈታቸው አያበቃም። በዚህ ኦዲዮ ላይ ወይም በዚህ ቪዲዮ ላይ